ከብዙዎች ምኞት በስተጀርባ ትርፍ ሰብሳቢ የኢንተርኔት ዓለሙን ፍሰት የሚቆጣጠር በተለያዩ ዌብሳይቶች፣ በስማርት ስልኮች፣ በዴቲንግ አፕሊኬሽኖች ከምስል አልፎ የወሲብ ድርጊቶችን በቀላሉ በማቅረብ የብዙዎችን ትኩረትና ምኞት የሚጠልፍ ከ97 ቢሊዮን ዶላር በላይ የሚዘዋወርበት የፖርኖግራፊ ኢንዱስትሪ ጥልቅ የወሲብ ምኞትን በመጠቀም የብዙዎችን አእምሮ የጠለፈ ይህ የሳይንሳዊ የልብ ወለድ ፊልም አይደለም። በየቀኑ ጥቅም ላይ ከሚውሉ አፕሊኬሽኖች፣ ዌብሳይቶች በስተጀርባ ያለው የንግድ ልውውጥ እውነታ ነው። ሰላም፣ እንኳን ደህና መጣችሁ። ይህ የጥበብ ቤታችሁ ተስዓ የዩቲዩብ ቻናል ነው። ዛሬ ብዙዎችን ባዶ አስቀርቶ ትርፋማነቱ እየጨመረ ስለሄደው የፖርኖግራፊ ኢንዱስትሪ የማይነገሩ ምስጢራትን እንዳሳለን። ከዚህ ቪዲዮ በኋላ ስልካችሁን እንደ ድሮ በተመሳሳይ መንገድ ማየት ታቆማላችሁ። ዴቲንግ አፖች ዴቲንግ አፖች በውጭ ዓለም የፍቅር ቁማር ቤቶች እንደሆኑ በተግባር ካረጋገጡ ቆይተዋል። ዴቲንግ አፖች የፍቅር ፈላጊዎችን ለማጣመር አልተሰሩም። ይልቁንም መጠን አልባ ፍላጎት ለመፍጠር እንጂ። እንዴት መሰላችሁ? አንድ ሰው ቁማር ቤት መግባት ከጀመረ ዕለት አንስቶ እያንዳንዱን የቁማር ጨዋታ ሲጫወት የሚጥለውን ካርታ መቼና እንዴት እንደሚጥል እየተገነዘበ በመጣ ቁጥር የመጫወት ፍላጎቱ እየጨመረ ይመጣል። ምክንያቱም ብዙ በተጫወተ ቁጥር ብዙ ያተርፋል። ልክ እንደዚሁ ልምድና አቅም ያለው ሰው በዴቲንግ አፖችና ሳይቶች እየገባ ያሻውን ለመፈጸም አይቸገርም። 75 በመቶ የዴቲንግ አፖች ገቢ የሚመጣው ከ15 በመቶ ተጠቃሚዎች ብቻ ነው። ዴቲንግ አፕ የምትጠቀሙ ከሆነ ደንበኛ ወይም ተጠቃሚ አይደላችሁ። ጥቅም የሚገኝባችሁ እናንተ ናችሁ እንጂ እነሱ አይደሉም። ብቸኝነታችሁ ደግሞ የነርሱ ቢሊዮን ዶላር ነዳጅ ነው። የፖርኖግራፊ ሱስ አዙሪ ባለንበት ዘመን በየትኛው ጊዜና ቦታ ማለቂያ የሌለው የፖርኖግራፊ ይዘቶች በቀላሉ ይገኛሉ። ከመሬት በታች ማንም ላልተረዳው አደገኛ ወጥመድ አመቻችተው አማላይ አጓጊ በማድረግ በደቂቃ ደስታና እርካታን ያጎናስፋሉ። ታዲያ በዚህ መሃል ኒውሮሎጂካል አዲክሽን ሉፕ ይፈጠራል። ኒውሮሎጂካል አዲክሽን ሉፕ ምንድ ነው? ኒውሮሎጂካል አዲክሽን ሉፕ ማለት ሁሉም ሱስ የሚያስይዙ ንጥረ ነገሮች በሙሉ የደስታ ስሜት ይፈጥራሉ። እነዚህ የሚፈጠሩ የደስታ ስሜቶች ደስታ የፈጠረውን ሱስ ማዘውተር አዎንታዊና ጠቃሚ አስመስለው በማጠንከር በተደጋጋሚ የመጠቀም ዕድልን ይጨምራሉ። በተጨማሪ አንድ ሱስ የሆነብንን ነገር ፈጽመን ስንጨርስ የሚፈጠሩ የደስታ ስሜት ንጥረ ነገሮች በጭንቅላታችን በኒውክሊየስ ክምችት ውስጥ እንቅስቃሴን በማብላላት የብሬናችን ዶፓሚን ሲጨምር ኒሮሎጂካል አዲክሽን ሉፕ ይባላል። ኒሮሎጂካል አዲክሽን ሉፕ ወይም የነርብሱስ አዙሪት ውስጥ አንድ ሰው ከገባ የፍላጎት መዛባት ባዱነት ይሰማዋል፣ በእፍረት ይሸማቀቃል። በጊዜ ሂደት ተመሳሳይ ስሜት እንዲሰማው የበለጠ ፖርኖግራፊ ይዘቶችን ያዘወትራል። ራሱን መግዛት ያደግተዋል፣ ከገባበት ወጥመድ ማምለጥ የማይቻል ሆኖ እንዲሰማው ይሆናል። የአእምሮ መደንዘዝ መፍዘዝና ማኅበራዊ ግንኙነት ላይ ደካማ ይሆናል። አእምሮ በሰው ሰራሽ ማነቃቂያዎች ላይ ስለተጠመደ የፍቅር ግንኙነቶቹ ይጎዳል። የፖርኖግራፊ የተደበቀ እውነታ የወሲብ ድረገጾች ልቅ የራቁት ምስሎችን ብቻ የሚሸጡ አይደሉም ይልቁንም የአፍረት ወጥመድንም ጨምረው በመሸጥ ጠፍንገው ያስቀራሉ። ጥናቶች እንደሚያሳዩት የወሲብ ምስሎች ልክ እንደ ኮኬን የአንጎልን የማነቃቃት ሥርዓት ይጠልፋሉ። ብዙ በተመለከተ ቁጥር ምክንያታዊ ሳይሆን ስሜታዊ ሆነ ታርፈዋለ። ኢንዱስትሪው ሱሰኞችን ይበልጥ ሱሰኛ በማድረግ ላይ ይተጋል እንጂ። ማንም እንዲያቆም አይፈልግም። አብዛኞቹ ዌብሳይቶች የተጠቃሚዎቻቸውን ሂስትሪ ለሦስተኛ ወገን ያለ ተጠቃሚው ፍቃድ ያስተላልፋሉ። ፖርኖግራፊ የማዘውተር ልማዶች ያሉት አንድ ሰው ለከፍተኛው ተጫራች ይሸጣል። ምን ማለት መሰላችሁ? ፖርኖግራፊ ባልሆኑ ዌብሳይቶች ወይም አፖች በሚጠቀምበት ጊዜ እንኳን ሳይፈልግ የወሲብ ቀስቃሽ ምስሎች ይመጡበታል። ፋሽን ራስን መግለጫ መንገድ ነው ብላችሁ ካሰባችሁ ተሸውዳችኋል። እንደገና አስቡ። አልጎሪዝሙ አለባበሳችንን ሁሉ ለወሲብ ቀስቃሽ እንዲሆን ስራውን እየተወጣ ነው። ምስጋና ለቲክቶክ ትሬንድ ይሁንና አዲስ አበባ ውስጥ ዐሥር ሴቶች ሳይተዋወቁ ሳይነጋገሩ ተመሳሳይ ልብስ ለብሰው እርቃናቸውን ሲያልፉ ትመለከታለን። እንደ ፔንቴሬስትና ቲክቶክ ያሉ ሶሻል ሚዲያዎች ላይ ቫይራል የሚወጡ አለባበሶችን ተመልከቱና መለስ ብላችሁ በዙሪያችሁ ያሉ ሰዎችን አውትፊት ታዘቡ። ፋሽኑን ከየት እንዳመጡት ያኔ ትረዳላችሁ። ታስቦበት በመረጃ የሚመራ ኢንፎርም ነው። በተዘዋዋሪ ማንትርፍ እንደሚያገኝ ገምቱ። የፖርኖግራፊ ኢንዱስትሪው ነው። ለብሳችሁ የማታውቁት ወይም አንዴ ለብሳችሁ የደበራችሁ ርካሽ ልብስ ገዝታችሁ ታውቃላችሁ። ያ የአልጎሪዝሙ ውጤት ነው። እነዚህ ኩባንያዎች አልቆ እንጠዋለን የሚል ፍራቻችንን በመጠቀም በሳምንታት ውስጥ የሚሞቱ ፋሽኖችን ይሸጡልናል። ታዲያ እንዴት ነው ከዚህ ወጥመድ የምናመልጠው ስንል በመጀመሪያ ግንዛቤ ያስፈልጋል። ሲቀጥል ጊዜ ገንዘባችሁን የሚያባክኑትን አፕሊኬሽኖችን፣ ዌብሳይቶችን ማጥፋት። ሁለተኛ ማንኛውም የምትጠቀሙት አፕሊኬሽን ይሁን ብሮዘር ወይም ዌብሳይት ወሲብ ቀስቃሽ የሆኑ ማስታወቂያዎችን እንዳያመጣባችሁ ማድረግ፣ በተዘዋዋሪ ኢንዱስትሪውን የማይደግፉ መድረኮችን መጠቀም። ቪዲዮው ያያችሁትን ይመስል ነበር? ሐሳብ አስተያየታችሁን በኮሜንት አሳውቁን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ድጋፍ ስጡን። ላይክ ሼር ማድረግ እንዳይረሳ። ይህ የጥበብ ቤታችሁ ተስዓ ዩቲዩብ ቻናል ነው። ምንጊዜም ይህን አስታውሱ። ለመጀመር ታላቅ መሆን አይጠይቅም፣ ታላቅ ለመሆን ግን መጀመር ይጠይቃል። በቀጣይ ቪዲዮ እስክንገናኝ ባላችሁበት ሰላማችሁ ይብዛል።